በምስሉ ላይ እንደምታዩት የአብይ አህመድ ፖሊሶች አዲስ አበባ ፖሊሶች አረቂ ሲደፉ የሚያሳይ ፎቶ ለቀው አጭብጭቦልን እያሉ ነው። ልክ ትልቅ ስራ እንነሰሩ ይሄንን ዜና አድርገው አጋርተዋል። ይሄ ውሳኔ ሊወሰን የቻለው በነገራችን ላይ መሸታ ቤቶችን መዝጋት የሚለው ውሳኔ የተወሰነው በአንድ ወቅት ሪፖርተር ላይ አንድ መረጃ ወጥቶ ነበር። ያ መረጃ ምንለው የሚለው በአዲስ አበባ በኢመደበኛ ንግድ ላይ የሚሰማሩ የትኛው የትኛውም አካል እኛ የሰጠነው መታወቂያ ሊኖረው ይገባል የሚል ነው። እነ አዳነች አበቤ ያወጡ ታዋጅ እኛ የሰጠነው መታወቂያ ማለት ለዲሞግራፊ ለውጥ ብለን ያስገባ ነው። ካልሆነ ግን ሌሎቹ የመጡ መደበኛ ንግድ በጥቃቅን ንግድ ላይ እየተሰማሩ ልናስተካክል የምንፈልገውን ዲሞግራፊ እያበላሹ ስለሆነ ይሄ መቆም አለበት ብለው ወስነዋል። ያም ለአንድ ቀን ርዕስ ሆኖ የነበረ ቢሆንም እነሱ ግን አልረሱትም። ይሄው ተግባራዊ እያደረጉ ነው። በአዲስ አበባ የንግድ ሱቆች እየተዘጉ ናቸው። መሸታቤት ሙሉ ለሙሉ ተዘግቷል። እናቶች አረቂ ቸርችረው ልጆቻቸውን የሚያሳድጉባቸው መሸታቤት ወይ ተዘግተዋል። እኔ ለአልኮል ለመከራከር አይደለም የመጣሁት አልኮል ከሚጠየፉ ሰዎች መካከል አንዱ ነኝ። ግን ደግሞ ይሄ በዓለም ላይ ያለው እውነታ ነው። የኢትዮጵያ እናቶችም ቤተሰቦቻቸውን ከሚያሳድጉበት የስራ ዘርፍ መካከል አንዱ ነው። ዓላማው ደግሞ ግልጽ ነው። ኦህድዶች ወንጀልን መከላከል እና አልኮልን ማጥፋት ቢሆን ኑሮ እቅዳቸው ቢራ ፋብሪካ ይከፍቱም ነበር። ኬንያ ቢራ ብሎ እኮ ቢራ ፋብሪካ የከፈተው መልስ አብድሳ ነው አደለም እንዴ? የወድድ ሰዎች ማታ ማታ የምታገኛቸው ውስኪ ቤት ውስጥ ነው። አራት መቶ አምስት መቶ ሺህ ብር ለአንድ ምሽት በጅተው እዛ ውስጥ ነው ሲመካከሩ የምታገኛቸው። ስለዚህ ከዛ አንጻር አደለም፣ መሸታ ቤት ላይ የተሰማራው ማን ነው፣ በነዚህ ቢዝነሶች ቤተሰቡን እያስተዳደረ ያለው ማን ነው ብሎ ሲያስቡ አማራ አማራና አማርኛ ተናጋሪ ሆኖ አገኙት። ስለዚህ ይህንን ብንዘጋባቸው እኮ ከተማችንን ጥለው ሊወጡ ይችላሉ በሚል አስተሳሰብ ተግባራዊ እያደረጉት እንደሆነ መገመት አይከብድም። ሌላው ኢትዮጵያን የሚያፈርስ የኢትዮጵያን ፖለቲካ ኢኮኖሚ የሚያተራምስ ሴራ የሚጠነሰሰው መሸታ ቤት ውስጥ ሳይሆን ውስኪ ቤት ውስጥ ነው። ትልልቅ ውስኪ ቤቶች ውስጥ በውድ ዋጋ የሚሸጡ ውስኪዎችን ቮድካዎችን እየጠጡ ነው እንደዚህ አይነት ሴራ የሚጠነስሱት። ዛሬ አረቂ ቤትን ዘጋው እያለ ዜና የሚነዛውን አገዛዝ ማታ ላይ ብትሄድ አረቂ ቤት ውስጥ ቁጭ ብሎ ስለ መሬት ንግድ፣ ስለ ህገወጥ የሰዎች ዝውውር፣ ስለ መሳሪያ ኮንትሮባንድ፣ ስለ መኒ ላውንደሪንግ ሲያወራ ታገኘዋለህ። በኢትዮጵያ ፖለቲካና ኢኮኖሚ ላይ ሲቆምር ታገኛቸዋለህ። አገር አፍራሽ፣ አተራማሽ፣ ደም አፋሳሽ የሆኑ ሀሳቦች ላይ እየተወያየ ታገኛቸዋለህ። ስለዚህ ዋናው ዓላማ በዚህ ዘርፍ ላይ የተሰማሩ እናቶች ከተማውን ጥለው እንዲወጡ ማድረግ ነው። በተረፈ ግን የኢትዮጵያን ችግር መፍትሄ መስጠት ካስፈለገ የኢትዮጵያን ችግር ለመፍታት መፍትሄው አረቂ ቤቶችን መዝጋት ሳይሆን አብይ አህመድና ቡርኑን ከአራት ኪሎ ማስወጣት ነው።